ምን ከራስሽ ጋር ትታገያለሽ? ደክሞሻል እኮ ውደቂ። በሚስጥር ቋጠሮ አልወድቅም። የምትታገዩ ከማን ጋር ነው? አደረግ ከሌላ ሰው ጋር እኮ አይደለም፣ ከራስሽ ጋር ነው። ከማንም ሆነ ከማን ጋር ለገበተረኙን ለሞድቅ አይደለሁም። ምን አረግ አትቺ

በጣም ጥሩ። ምን ለማለት እንደፈለግኩ የገባህ አይመስለኝም። ካልተሳሳትኩ እንደተሻለዎት እየነገሩኝ ነው ወይስ ሌላ ነገር አለው? መቀመጥ አልፈልግም። ኖ፣ በጭራሽ። ነግቶ የማይመሽ መሽቶ የማይነጋ ዘልዛላ ቀን ላይ ቁጭ ብዬ የመሞቻዬን ቀን መናፈቅ አልፈልግም። ይህን የሚያደርጉት ሌላ እዚህ የሚቆዩበት ሌላ ምክንያት ስለሌለት ነው። ይገባኛል። አልገባሁትም። በደንብ ገብቶኛል ዶክተር። ቢገባሁትማ የምናገረውና የማደርገውን ነገር አይቃወምኝም ነበር። ይኸውልህ ዶክተርዬ፣ ያንተን አሳብ እኮ መቃወሚያ አይደለም። እሺ፣ ምን እያደረጉ ነው ማዘር? ይህንን ሊያስረዱኝ ይችላሉ? እኔ በሕይወቴ ራሴን እስካወቅኩበት ቀን ጀምሮ ግዴታ ካልሆነብኝ በስተቀር ቁጭ ብዬ አላውቅም። ማዘር፣ እየሰሙኝ ከሆነ ይህም ግዴታውት ነው። ይቅርታ ዶክተር፣ ግን እኔ እንደናንተ ልተውን አልችልም። ምን? አዎ፣ እኔ እንደናንተ ምንም እንዳልተፈጠረ ማስመሰል አልችልም። መተወን አልችልም እያልኩ ነው። መተወኑን የጀመሩት እኛ ሳነሆን እርስዎ ኖት። ገና ምን አይተህ? በዚህ ሁኔታ ከቀጠልክ መጨለላ አይቀርም። ለእኔም ስራት አውቃልኛል። ይቅርታ ዶክተር፣ እኔ ላናድድ እፈልግ አይደለም አስመሳይ ናችሁ እያሉኝ እኮ ነው። እኔ እንደዛ አልወጣኝ። እንደእናንተ ማስመሰል አልችልም። ማለት ታዲያ ምን ማለት ነው? እኔማ የእውነት ኖሬ የእውነት ልሙት እያልኩ ነው ያለሁት። እኔ ደግሞ ያንን ማድረግ አይችሉም እያልኩት ነው። በደንብ አድርጌ ይችላለሁ። አይችሉም። ለምን አይሰሙኝ? ማዘር ያማ አይሆንም። በጭራሽ የማይታሰብ ነው። ጥሩ፣ ሁሉንም ነገር መጋፈጥ ይችላለሁ የሚሉ ከሆነ ለሀረግ ሁሉንም ነገር ከመናገር ይጀምራሉ ዶክተር። ይህንንማ ውስጤ እንደተቀበረ አፈር ለብሳለሁ እንጂ በፍጹም ልጋፈጠው አልችልም። ግማሽ እውነት ግማሽ ህይወት ብሎ ነገር የለም። የእውነት ኑሮ የእውነት መሞት አይደለም የሚፈልጉት? ቢጨንቀኝ እኮ ነው ዶክተር። ምንድን ነው እሱ? እኔም አላውቀው። ሌላ የሚያስጨንቀው ነገር አለ። ያው ደህና ነኝ። ግራ አጋባ ውሃ አይደል ዶክተርዬ? ልጅ የሆንኩ እኮ እየመሰለኝ ነው። እንዲህ ስራመድ ልጅ አረግ ስታይ ምን የሚሰማት ይመስላል? ቀላል ነው። በጣም ደስ ነው የሚለው። የምትይዘው የምትጨብጠው ነው የምታጠው። እኔ እናቷ ግን ይህን ደስታዋን የነፍጌ፣ በሰቀቅ እንድትኖር አደረግኳት። ይገባኛል። ማሰር መሳደድኝ መሽነፎ

እረፍት ያስፈልጋል፣ ፍቅር። እኔም እንደዛ ነው የማስበው። እና ለምን አታርፍም? ልክነሽ ግን በእረፍቴ ቀን አንድ ሰው እንኳ ከስቃይ ማትረፍ ከቻልኩ አለማረፌን እመርጣለሁ። ቆይ መቼ ነው የራስን ህይወት ምትኖሩ? የኔ ህይወት እኮ ሌሎችን ሰዎች በመርዳት የተሳሰረ ነው። እና ሆስፒታል ውስጥ ብቻ ሊወሰን ይገባል? የትኛውም ቦታ የእኔ እርዳታ የሚያስፈልገው ሰው እስካለ ድረስ ገሃነምን ቢሆን እንደምቀበለው ታውቂያለሽ። ፈቃደኛ ሲሆኑ ነዋ። ምኖቹ

ወደ ጥሬ ለመጠጋት ነው ወይስ ከጥሬ ለማምለጥ? ለየትኛው እንደምሮጥ አላቅም። የሆነ ነገር ይናፍቀኛል። የሚናፍቀኝን አላቅም። የልብ ምቴ ይመታል፣ ግን ለምን እንደሚመት አላቅም። እበላለሁ፣ እጠጣለሁ ሆዴ ሲሞላ እንጂ ስረ ካላስታውስም የጅማሬ የፍጻሜ የመነሻዬ መድረሻ የት እንደሆነ አላቅም። ምናልባት ህይወት ፍጹም መነሻ መሰረት መድረሻ ድንበር ባይኖራት ምናልባት ሁሉ ነገር ሂደት ይሆን ውስጥ የሆነ ነገር ይፈልጋል ግን ምን እንደሆነ አላውቅም ከንፈሪ ሊሸፍናት ያልቻለች አመፀኛ ፈገግታ። ዶክተር ትንሽ ረስቱ፣ ሰድስት ሌታ ትራ። እሺ እኔ የምለው እንዴት እስካሁን አልተኛሽም? መቼ አንተ ተኛ እንዴ። የእኔ አለመተኛት ከአንቺ አለመተኛት ጋር ምን ያገናኘዋል? እንደተኛ ሳላረጋግጥ ውስጤን ሰላም አይሰማውም። አመሰግናለሁ። ሁሉ ነገሯ ይጋባል። የምትሰሰት ናት። አይኔን መጨፈን እፈራለሁ። መልአከ ሞት ከሕይወቷ ላይ እየቆረሰ በድኗን የሚያሳቅፈኝ ይመስለኛል። መሳደድኝ መሽኖፖ የምለው አንገቴ የሚቀናው ዛሬ ነው። ምን እያረክ ነው፣ ዘበነ? የአንቺን ገላ ማንም እንዲጋራኝ አልፈልግም። የእኔን ገላ ያንተ ያደረገው ማን ነው? እኔ ማንንም ችሎታ የምፈልግ ሰው አይደለሁ የምፈልገው እንጥቃለሁ። እሱ እኔ ጋር አይሰራም። ለምን አይሰራም? ምክንያቱም እኔ ሊዲያ ስለሆንኩ። እንዴት እንደሚሰራ አሳይሻለሁ። ከቻልክ ኪውካል። እልህ እንዳታጋቢኝ። ይቅርታ፣ አሁን መግባት አለብኝ። ጨክነሽብኝ። ሁለመኔም ባንዴ ልሰጥ አልችልም። ዘቤ ለምን? ለምን ሊዲ ሁሉንም ነገር በትንሹ በትንሹ ሲያደርጉት ይጣፍጣል። ከምር ልክ እንደኔ ጥፍጥ። ገደል ግቢሽ። አብረሃኝ እንደምትገባ አልጠራጠርም። እሺ አንድ ጊዜ ሳሚ። ሱሰውን ኩባህ አደል? ዘቤ አረ ሞት ብሻለሁ። ልትሞት ስትል መላከ ሞት አንድ ፌቨር እንዲሰራል ጠይቀው። ምን የእሷን ከንፈር አምጣልኝ ብለው ያን ጊዜ በህይወት ትኖራለ ባይ

አቤት! ስልኩን እስከ ዝጋው፣ እየጠበቀኝ እንዳልሆነ እርግጠኛ ነኝ። የልቤ ምት ዝም ማሰኘት አልቻልኩ። እንግዲህ ያው ራሴን ስገዛ መልሰ ደውል። ቆይ ቆይ ቆይ እንዳትዘጊው! እሺ፣ ለምን ደውልክ? ላንቺ አሪፍ ዜና አለኝ። መርዶ ማለት ነው። እኔ ግን ቆይ፣ ላንቺ ክፉኛ አውቃለሁ። ያደረግከውን አስብና አንድች እንኳን መልካም ነገር ካለው በእሱ ተጽናና። አሁን ግን የመሰራች ነው መስማትም ማወቅም ካልፈለግኩስ? በምታጩው ነገር እድሜሽን ሙሉ ታለቅሻለሽ። እሺ፣ ያው ምንድን ነው የምፈልገው? እናንተ ሰፈርነኝ ወተሽ ላግኝሽ እፈልጋለሁ። ቀልደኛ እውነቴን ነው። ዓይንህም ማየት አልፈልግም። የግድ ግን ልታየኝ ይገባል። ዜናው መናገር ከፈለክ በዚሁ ንገሬ፣ አለበዚያ ግን ልዘጋው። ስለ ሌቦቹ ትንሽ ፍንጭ ሳላገኝ አልቀርም። ምን አይነት ፍንጭ? ሰፈር ነኝ። ውጪ ና አውሪኝ። እሺ፣ አምስት ደቂቃ ስጠ ቆየምለው እ እ እ እን አረግእእ ይኸው፣ መጣሁ። ምንድን ነው? አታክፍኝ ማለት ነው? የምርህን ነው። እንዳክፍት ትጠብቃለህ? እንደምናፍቅሽ አውቃለሁ። እውነቱን ልንገርህ፣ ባለጌ ብቻ ሳትሆን ደንቆሩም ጭምር ነህ። በህይወቴ ማንኛውም ሴት እንዳንቺ የትፍታት ትንችኝልች ለምን ስለመጣበት ነገር አታውራም? እንዴት እናፍቄሽ እንደ ነበር በየደቂቃው ድምፅሽ ይሄ ውበትሽ ደግሞ እልሽ ሽው ይልብኛል። በእናትህ ይበቃሃል። እንደነገርኩ ስለ ሌቦቹ የተወሰነ ፍንጫ አግኝቻለሁ። እና ተስፋ የለውም ይመስላል በደንብ እንጂ። ግን እኛ ወደ እነሱ በፍጥነት መንደርደር አለብን። ቆይ እስኪ ንገረኝ። ምን የጠፋብህን ገንዘብ የጥፉን አግኝታል አይደል? ምን አሳስቦ ነው እዚህ ድረስ የመጣኸው? የአንቺ ፍቅር እኔ አንቺ ሜዳሊያ ስትወርቂ ማየት አልፈልግ። ግን እኮ አንተ ራስህ ነው ሜዳሊያ እንድወድቅ ያደረገኝ አይደል? ያው ባገኘሽ ብዬ ነበረ። ለም ያልክ ቆሻሻ ነህ። በአንቺ ይነጻለሁ፣ የእኔ እንዶድ። ለማንኛውም ስንደረደርኪ እና መጀመሪያ አለብን እየተገናኘ ማውራት አለብን፣ እና ደግሞ ሌቦቹ እነሱ መሆናቸው ማረጋግጥ አለብን። ይህና ለምን ስብስብ ታደርገዋለህ? አትሳሳች

ማንነት ሽን እየነገርኩሽ፣ አንተ ፈንዝጋ አልዘጋም። ብዙ ክህደት፣ ብዙ ሐዘን፣ ብዙ ጭንቀት አለብሽ፣ ግን ያንን ለመናገር እንኳን ድፍረት የለሽ። ቆይ እስካልገለጽሽልኝ ድረስ እኔ እንዴት ነው ላቅም ችለው? ምን ሆነ ነው? ተረጋጋ። ስለ እኔ እንደዚህ መጨነቅ አይገባህም። ሐረግ ድብብቆሹ እዚህ ጋር ይብቃንና ከዘበነ ጋር ምን እንደሚያገናኛችሁ ብቻ ንገሪው። ማን ያውቃል፣ ልረዳሽ እችላለሁ እኮ። በምናወቅ ቀደም እያየኋችሁ ነበር። የሆነ ሁሉ ሆኗል፣ ግን ማንም ቤት ውስጥ ከአሁን በኋላ ጣልቃ እንዲገባ አልፈቅድም። ፈልግዮ ሲሆን ሳልፈልገው አንዴ ሜዳ ውስጥ ተገናኝታለህ። አይሆንም፣ ፈቀድሽም አልፈቀድሽም ከፊልሜው ከዚህ በኋላ ወደ ዋላ አለ። አንተ ማን ስለሆንክ ነኝ ያህል የምትታገለው ቀይ ነው ማን ብለህ? ለእህቴ ማለቴ ለአንቺ የማድረገውን ነገር ለእናቴ ልጅ እንዳደረግኩት ስለሚሰማኝ። አመሰግናለሁ፣ ግን ይህ ሁላ ነገር አስፈላጊ አይደለም። እሺ ደህና

እኖ አምላክ እ ፈጣሪ የምን ነው የልጅን ደስታ ሳ ሄሎ ዶክተር፣ ወየ ማዘር፣ ጨነቀኝ እኮ የኔ ልጅ። ምን ነው ማዘር፣ የተፈጠረ ነገር አለ እንዴ? ልጄ ተጨንቃብኛለች። የኔ እናት ጭንቀቱ ያበቃል። ሰውነቴ ላይ እንደ ደነሰሰ ነው የሚሰማኝ። ምን ይሁል ዶክተር? አንዳንዴ የሰውነቴ ክፍሎች ሁሉ ምንም አይነት ስሜት አልባ ሆነብኛል። እየሞትኩ ነው እንዴ? ኖ ማዘር፣ አይሆንም። እርስ እንደዚህ ወደ ቡብ የሚሆኑ ከሆነ ሀረግ፣ ትነቃብናለች። ያው ቁርጡ ከታወቀ ሞቴ ላይ ቀር ለምን አልንቅራት? ማዘር እንደዛ ነው የሚያስቡት? በቃ በቃ፣ ይቅርታ ደጋግማ እንዳትወድቅብኝ እማማ ከማን ጋር ነው የምታወሪው? አረ፣ ከማንም ጋር አላወራው። የምርሽን ነው? ድምጽ የሰማ መስሎኝ ነበር። አረ፣ እያንጎራጉርግ ይሆናል። አይነት የምድር ሰመመ የፍጥረት ሽለታ ባዶነት ሲነግ

ያናርክ አንተ ልጅ ግን። እሺ በቃ አርመዋል። እሺ፣ አመሰግናለሁ። ዛሬ ምልክት ምንም ነገር የለም። ምናልባት አልባት ሊዲያ አንቺ ክላርግ ልስት ቆይ፣ አይ ለዛር የደወልኩልሽ እና፣ የለም ከታለ ትሰሪበት የነበረበት መስሪያ ቤት አለቃሽ ዘበና ነው አይደል? ይሄንን እኔም ልነግርህ ነበር እኮ፣ ግን እኮ ምንም ነገር ልነግሪኝ ፈቃደኛ አይደለም። ለምን አርፈ ስራና አሰራው? ይሄም እኮ አንደኛው ስራዬ ነው። ደረቅ ነገር ነህ ልበል? አንቺ ከማን ጋር ነው ስታወሩ የነበረው? ሞተረኛው ነው። ዴሊቨሪ ከፈለገ ልጠቀን ይደወላል። ትናንት መጣድን እንዲ። አሁን ለምን ደው የሚደውልልሽ? እኔ እንጃ። እንዴት እኔ እንጃ ትይኛለሽ? ያወራው እኮ አንቺ ነው። እና ታዲያ እኔ ያሰበውን እንዴት ላቀ ይችላል? የሚናገረውን እንጂ እንጃባሽ። ሊዲያ ምን ላርገሽ? ነግሬሻለሁ፣ ከአሁን በላይ አባትኝ ስም እንዳትጠሪ። ተረጋግ እንጂ ከሞተ በልቀሰቅሽ ነው እንዴ እኔ እዚህ ያለሁልሽ አይደለ እኔን እንደፈለሽ ማለት ትቻለሽ እናንቺ እዚህ ሆንሽ እንደሆነ ምን ላድርግሽ እኔን እንደፈለሽ መናገር ትቻለሽ የአባቴን ስም ግን ዳግመኛ እንዳትጠርሽ የጠራውስ እንደሆነ ምን አባሽ ልታመጪ ነው

የአባቴን ስም ግን በጭራሽ እንዳጠሪ። አንቺ እዚህ ሆንሽ እንደሆነስ ምን